አንተ በቃ እንሰግጥ ሲባል ጭራሽ ትቀዝንብናለህ። እንደ መሰገጥም እኮ ዓይነት አለ። አሁን ለሰገጤ ሰገጤውን ሲባል እንዴት ራሱ መሰገጥ እንዳለበት አንዳንዶቻችን እንዴት ራሱ መሰገጥ እንዳለብን አናቅም። ያንተ ደግሞ ይለያል። ያንተ ስግጥና አይደለም፣ ያንተ መግማማት ነው። በቃ ግምነ እንጂ ሰገጥ አይደለም። ግምነ ያራብናል እንዴ! በመድኃኔዓለም አሁን አንተ ሰገጥ አትባል፣ ግምነ ጥንብ ነው የምትባለው። የእንሰግጥ ሲል የእንሰግጥ ሚስ በቃ ሌላ ትርጉም አለው እና ያንተ መግማት ነው፣ ጥንብ ነው። በኦርቶዶክስ ኦርቶዶክስ ቤተክርስቲያን ውስጥ ያላችሁ ጳጳሶች እና ቄሶች ከምና አባታችሁ ነው የምትሰብኩት? ለህዝቡ የመዳን መንገድ ለምንድን ነው የምትደብቁት? እኔ ዛሬ አስቀያም በጣም የሚያስጠላኝን ነገር አየሁ። ቤተክርስቲያን ሄዶ ሰው ግድግዳ እየሳመ በር እየሳመ ምናምን አየሁ። ቆይ እናንተ በመገረፉ ቁስል እኛ ተፈወስን እኮ ነው የሚለው መጽሐፍ ቅዱስ፣ በመገረፉ ቁስል እኛ ተፈወስን። የምናበበር ነው የምታስመው? የምናበ መስቀል ነው የምታስመው የምናበቅ ቅድስተ ቅድስ ምናምን እያልክ የምትሰክሰው ምንድን ነው? ጳጳሱ ቄሱ፣ እኔ ምንም ምንም የምደብቀው ነገር የለም። በቃ አንድ የመዳን መንገድ ያም ኢየሱስ ክርስቶስን በወንጌል ሞኝነት ማመን ነው። ሌላ ምንም የለም። ምንም ማስከስ አሁን በአንተ ቤት በቃ ሰልጥነህ ሞታ አለ ራቁትህን ምናምን ደረትህን ነፍተ ምናምን ነገር በቃ ሃይማኖት አዋርደ ሞታል። ሬሳ ነገር ነህ በዚህ ወይ በቃ ስለ ሃይማኖት ራሱ ምንም አይነት ኮንሰ፣ ሃይማኖት ራሱ አንተ የለህም። ማለትም አንተ ራሱ የራስን ሃይማኖት ብታከብረ ኖሮ የሰውን ሃይማኖት አትሰድብም ነበር። እና እውነተኛ ሕግ ሲመጣ አሁን አንተ መታሰር አይገባህም፣ መገደል ነው የሚገባህ። እውነተኛ ሕግ ሲመጣ ትገደላል። ሟችን አንተ ለነገር ውስጥ ከዛም ደግሞ የሰደብካቸው ስለ አድኖችና እንትኖች መላእክቶች የስራህን የእጅህን ይሰጡሃል። አይቀርም። ይህን ጠብቅ በቅርብ ቀን። እነዚህ ደግሞ ትናንትና ነው መስለኝ ከሞጣ ጋ ላይፍ ገብተው ነበር እና ፋኖ ሲመጣ የቡሽቲ መፍት ወይም የግብረሰዶ መፍት ይፈቅድልናል ወይ ነው እየጠየቁት የነበሩት። እኔ እንደሚመስለኝ እንኳን እዛም አደርሱም፣ ቅርቢያ ታልቃላችሁ የሚል አስተያየት ነው ያለኝ። ግን እስቲ እንስማቸው መጀመሪያ። እኔ እኔ ወንድ ነኝ ወንድ ነኝ ሞጣ የተመሳሳይቶ ታፍካሪ ወንድስቲ ነኝ ምን ይጠበስ ይላል። እውነት ነው ሞጣዬ፣ ድምፁ ነን እንጂ እኛም እኮ ጭቁን ነን ሞጣዬ። እና ፋኖ ነፃነት ይሰጠናል ወይ ጥያቄ አለኝ። ፋኖ ቤተ መንግስት ሲገባ፣ አራት ኪሎ ሲገባ ለእኛ ለጭቁኖቹ፣ ለተጨቆንን የኢትዮጵያ ቡሽቲዎች እንዴ ነው ነፃነት ይሰጠናሉ ወይ ሞጣዬ? እኛም እንደግፈው ወይ ፋኖ አቋቋይ ደሞ የወንድ ልጅ ጠባቂ መብት ነው። አት ስለ ቂጥ ብቻ እኮ መውጣዬ እንደ የሰው ልጅ መብት ነው፣ ሂውማን ራይት ነው። መዋለድ የሚፈልግ ይዋለድ። እኛ ደግሞ እኮ በፈቃደኝነት በቃ፣ እኔ ወንድ ነኝ ወንድ ወዳለሁ። ኦፍኮርስ መጠርጠሩስ እና እንዴት ነው ፋኖ ነጻነት ይሰጠናል አይሰጠንም? ሞጣዬ ማለት ጭቁኖሽ ነን። እንዳኛቸው እኮ ነጻነት ሰጣለች እኛ ጭቁኖሽ ነን። ዘምዬማ እንደዛ ብሎ ነበር። አንተ ከሸፍክበት ብላለሽ አይደል? ብሪጅስቶ አንተ ከሸፍክባቸዋ። ሞጣዬ ይደግፉ ሲመጡ አንተ መጣህ። እስኪ ብሪጅስቶ እንዴ፣ ይሄ ግን ድምፁን በምን አሰርቶት ነው? አንቺ እኔ ሆርሞን መውሰድ ጀምር ያለው ሞጣዬ፣ ለዛ ነው እየቀየረኝ ነው ቆለጥን አስወጥታል። አንተ አይ ቆለጤ እንዳለ ከኋላ ነው የሚደረገው። ኋላ አዎ፣ ሴንቲሜትር እንትን ነው መሳይ፣ እስከ 14 ኢንች ይቀበላለሁ። ሞጣዬ አንተ ጥሩ ሳይነ ስናይፐር ነህ። አዎ፣ እንዴ በደንብ አሰጣጥስ ብትል ሞጣዬ፣ አሰጣጥ ትጠላለህ? ምን ሴት ልጅ እንደኔ አታፈነድድም። የምር በውበት ነኝ። እውነት ሞጣዬ እውነት፣ እግዚኦ እውነት እውነት። ግን ያው መብት ስለሌለ ሰው ራሱን አጋልጦ አይዞርም። ራሱን ይኸው፣ ጓደኛዬ ደግሞ መጣ ታምዬ። አዎ ከሱ ጋር አንዴ ብቻ ነው ወጣ። ነው አልቻልኩትም። በጣም ጎበዝ መጥፎ፣ ጎበዝ ልጅ ነው ብቻ ጎበዝ ሰሪ ነው። ትንሽ እንትን አለብኝ ምን ትንሽ ሞጣዬ ጄኔ ደከም እድሜ ትንሽ ሄዷል እና ታምዬ ደግሞ ያንግ ነው። በቃ አስር ዙር ነው አልኩ በአንድ ናይት እና አልቻልኩትም። ቶሚ ወጣት ነው እንዲ ገና ብታይ ደመሞቃት ሞቃት ገና 23 ዓመቱ ነው። በቃ አልቻልኩትም። ይጋለባል አልኩ ይጋለባል። ቶሚ የሚባል ሰላም ያራያውራሞጣሚ ሰላም ነው። ደህና ነኝ። እንዴት ነው? የት ነው የምትኖር ቶሚ? እኔ የምኖረው አፍሪካ ውስጥ ነው የምኖረው። ወጣት ወቃጭነት እባላለሁ። እውነት ነው። የወንድ ልጅ ጌጥ ነው የምወደው። ምኑ ናችሁ ነው ግን እንደዚህ ሆናችሁ ከልጅነት ጀምሮ ነው? ተፈጥሮ ነው። እውነት እውነት እኔ አሁን ከቀለ እያላችሁ ነው እንደዚህ የሆናችሁት? እረኛ ትግሬ አይደለንም፣ ሞጣዬ ትግርኛ እንዳለ ስትወሩ ሰምቻችሁን። ኖ ኖ ይህል ሞጣዬ። እውነት እውነት ከሁሉ እኔ ትግረኛ አልችልም። ሞጣዬ እኔ ትግረኛ አልችልም። ማርያምን። የቱ ነው የተወለድከው አንተ? እኔ ኦሮሚያ ክልል ነው የተወለድኩት። አቤት አባቴ አማራ ነው፣ እናቴ ኦሮሞ ናት። ውሸት ውሸት። እግዚአብሔርን እግዚአብሔርን

አዎ ኢትዮጵያ ውስጥ ነው የምትኖረው ኢትዮጵያ ውስጥ ነው የምትኖረው እና ብዙ አላቸው። አሁን ብረት ሰው ደሞች ወደ አስር ሚሊዮን እንሆናለን። መውጣየ ያለ ማጋነን ነፃነት ተሰጥቶን አልወጣንም እንጂ አስር ሚሊዮን እና ከዛ በላይ ነን። በየሁሉም ቤት አለ። መውጣየ ሁሉም ቤቱ ዞር ብሎ ልጁን፣ አባቱን፣ አጎቱን፣ ወንድሙን ቢያይ በሁሉም ቤት አለ ይሄ ነገር ግን በቃ ወደው ፈልገው አይደለም ገባ ተፈጥሮ ነው እንጂ፣ ይሄ ፈልጎ የሰው ልጅ መርጦ ኦር ጠግቦ ምናምን ምናምን አይደለም እዚህ ውስጥ የሚገባው። እኔ አሁን በጣም በሃይማኖት ያደኩበትን ሃይማኖት አነግርም፣ ግን በጣም በስነ ስርዓት ቤተሰቦቼ እንደ ማንኛውም ኢትዮጵያዊ ቀጥተውኝ በስነ ስርዓት ነው ያደኩት። ግን እያደኩ ስመጣ የምወደው በቃ ወንዶ ሆነ ምን ላደርግሽ ምን እንሆን መጣዬ፣ ፈልገን አይደለም። በቃ ይሄ ተፈጥሮ ነው። እኛም እንግዲህ ከነዚህ ጋር ኢትዮጵያዊ ተብለን መደመራችን እና አንድ ላይ መታሰባችን ራሱ የሚገርም ነው። በዚህ አያያዛችን ድንጋይ ራሱ አለመዝነቡ አንድ ነገር ነው። የሰው ኃጢአት በስቷል ይመቻል።